ወንድሞችና እህቶች አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። በዛሬው እለት ይጀላችሁ የመጣሁት ተሐጁድ እና የሌሊት ሰላትን በተመለከተ ነው። ተሐጁድ ማለት በቋንቋው ትርጉሙ እንቅልፍ ማጣት ማለት ነው። ተርኩል ሁጁድ ምኝታን መተው ማለት ነው። በሸሪዓ ትርጓሜው ደግሞ ምኝታን ትቶ

ሚስፈወ ሉተ ከዚያ ቁርአንን ቀስ ብለህ ረጋ ብለህ አንብበው ይላል አነባበቡንም ጭምር ነው የሚነግራቸው። ስለዚህ ተሀጂድ ማለት ሌሊት ቆሞ ሰላት መስገድ ማለት ነው። በሌላ አጠራሩ ሰላተ ሌይል ተብሎ ይጠራል። ተሀጂድ በነገራችን ላይ በሁሉም የአመቱ ቀናት የሚሰራ ዒባዳ ነው። ሁሌም ነቢው አስራ አንድ ረከዓ አዘውትረው ይሰግዱ ነበር አልፎ አልፎ ወደ ሰባትም የቀነሱበት ዘጠኝም የሆነበት ሁኔታ ይኖራል። በአብዛኛው አስራ አንድ ረከዓ ሁሉ ጊዜ ነው የሚሰግዱት። በረመዳንም አይገደብም። በተለይ ደግሞ ከረመዳን አሽራ አዋኺር ላይ ቅርብ ጊዜ የተጀመረ መካ አካባቢ ላይ አሽራ አዋኺር ኢዕትካፍ ያደረጉ ሰዎች ተሐጁድ ብሎ ስለሚሰግዱ ተሐጁድ የረመዳን ስራ መስሎት አልሰው ይህን ስህተት ነው።

በዚህ ስሜት መሃል ሆነው ነው የሚሰግዱት። ዝም ብሎ ቁርኑ ማነብነብ ጎንበስ ቀና ሳይሆን ልባቸውም በደንብ ለአላህ በርከክ ብሎ ወረድ ብለው ያደርጉታል። ይሄ ተሐጁድ ተብሎ ይጠራል ማለት ነው። ረመዳን ውስጥ የሚሰገደው ተራዊሕ ከተሐጁድ የሚለየው ከመኝታ በፊት በመሆኑ ብቻ ነው። ቢቻል አረ ለይል መሆኑ ይመረጣል። ተራዊሕም ግን ተራዊሕ በጀማ እንዲሰገድ ያደረጉት

ጥለዋት የሚተኛት ሰዓት በላጩ አሷናት በማለት አክረ ላይልም መርጠዋል። ማታም ቢሰገድ ችግር የለም። በዘንድሮ ዓመት ደግሞ በዚህ በኮሮና ቫይረስ ሰበብ መስጅዶች ስለተዘጉ ለሰላቱ ለፈርዱ እንኳን መስጅድ መሰባሰብ አላህ ፈረጃውን እስከሚያመጣው ድረስ ለጊዜው ተንጠልጥሎ ያለ ነገር ነው። ስለዚህ ተራዊሓችንንም ሆነ ተሃጁዳችንን በየቤታችን ማድረግ ነው ስናደርግ ያው ቤተሰቦቻችንን ሰብስበን እየሰገድ እናሳልፋለን። ግን ከረመዷንም ውጪ ሁሌም የሚሰገድ መሆኑን አስበን አቅም በፈቀደ በትንሹ ሶስት ረከዓ እየሰገድ ወትራችንን ማለቴ ነው። ከተቻለ ደግሞ ጨመር አድርገን ቁርአን እያነበብን ማሳለፍ ይጠበቅብናል። ይሄንን እንግዲህ አላህ ሱብሃነሁ ወተዓላ ነቢያችን ሰለላሁ ዐለይሂ ወሰለም እና ሰሓቦቻቸው ሲተገብሩ አመሰገናቸው። ኢነ ረበከ የዕለሙ አነከ ተቁሙ አድና ሚን ሱሉሰይ ለይል ጌታህ እኮ ያውቃል ወደ ሁለት ሶስተኛው የሌሊቱ ክፍል ያህል ቆመህ እንደምታሳልፍ። ወንስፈሁ አንዳንዴ ግማሹን፣ ወሱሉሰሁ ሌላ ጊዜ ሲጠና ደግሞ አንድ ሶስተኛውን እንደምትቆም ያውቃል። አንተ ብቻ ሳትሆን ወጣኢፈቱ ምን ለዚነ ማዕካል ከአንተ ጋር ያሉ ጀማዓዎችም የተወሰኑ ክፍሎች ቆመው እንደሚያድሩ አላህ አይቶላቸዋል አለ። እና በጣም ራሳቸውን ስለጎዱ አዝኖላቸው ምን አለ ፈቅረኡ ማ ተየሰረ ምን አልቁርአን ከቁርአን የተገራላችሁን ቅሩ በጣም ረጅም በማድረግ ስራችሁን የቀን ስራችሁን ለማከናወን እስከሚያዳግታችሁ አትሆኑ ብሎ ሸፈቀተን الله سبحانه وتعالى عز وجل አዘነላቸው። ያሁኑ ሰው ደሞ እንደ ራስን አተንገላታም የሚባል አይደለም። አረ እንቅልፍ አታብዛ መባል የሚገባው ሰው ነው፣ ከኔ ጀምሮ ማለት ነው። እዚህ ነቃ ብለን ተሀጂዳችንን በአግባቡ እየሰገድን ረመዳናንም ሙሉ ረመዳናን ከዛም ውጭ ያለም ደሞ በተቻለ መጠን ይሄንን ሱና ኢህያ እናድርግላለሁ።